ዘርፈ ብዙ ጠቀሜታ ስፍር አልባ ትሩፋትን በውስጥ የያዘችው ኪነ ጥበብ ለሀገር ግንባታ ብሎም ለትውልድ ማነጽ ተግባር ትውል ዘንድ በመዲናዋ አዲስ አበባ የጥበቡን ዘርፍ የሚያጠናክሩ መሰረተ ልማቶች የመገንባት ብሎም ማሻሻያ የማድረግ ስራዎች መሰራታቸውን ከንቲባ አዳነች አቤቤ እያነሳሉ። የአዲስ አበባ ህጻናትና ወጣቶች ቲያትር ቤት ነው። ዘገየ የነበረ ትልቅ ርብርብ ነው ያደረግነው። እንደምታውቁት ከኮንትራክተር ከመሳሰሉት ጋር ችግሮች ነበሩበት። እሱን ፈተን ዛሬ ወደ መመረቂያው ላይ ደርሷል። ሲኒማ ቤቶችና ቲያትር ቤቶች እኮ እየወዳደቁ ነበር። እነ ሲኒማ ኢትዮጵያንም ጨምሮ የወዳደቁ ነበር። ዛሬ አዲስ ግንባታ ነው አይመስለው፣ ታድሰዋል። ሜጋንፊን አድሰናል። አካባቢውንም ብዙ ተጨማሪ ነገሮች ሰርተን ሰዎች ሰብሰብ የሚሉበት የበለጠ ሳቢ እንዲሆን የማድረግ ስራ ሰርተናል። የአፍሪካ መዲና የብዙዎች መዳረሻ የሆነችውን አዲስ አበባ እንደ ስሟ ውብ ለማድረግ በተሰሩ ስራዎች የጥበብ ዘርፉን ያማከሉ ስፍራዎች ተገንብተዋል። መሰል መሰረተ ልማቶችም ለታለመላቸው ዓላማ ይውሉ ዘንድ ያለባቸውን የግብአት እጥረት ማሟላትን ጨምሮ የአሰራር ስርዓቶች ሊዘረጉላቸው ይገባል ሲሉም የጥበብ ቤተሰቦች ያሳስባሉ። ልማቱ ደግሞ ለኛ ለኪነ ጥበቡ ከሰጠን አበርክቶ የተለያዩ ቦታዎች አንፊ ቲያትሮች ተሰርቶልናል። አንፊ ባይሆኑ ደግሞ የተለያዩ ጽዱ ኦዲየንስ ሊኖርባቸው የሚችሉ ቦታዎችን አግኝተናል። ግን እነዚህ ነገሮች የሚቀራቸው ግብአቶች አሉ። እነሱም እንዲታዩ ፈልጋለሁ። ከአሰራር አንጻር እነዛ ቦታዎችን ከሚመለከታቸው ወይም ያንን ቦታ ከሚያስተዳድሩ አካላት ጋር እንዴት ነው ግንኙነት አድርገን ስራዎችን እዛ ቦታ ላይ ልንሰራ ምንችለው? አብዛኛው ቦታ ኦፕን ስፔስ ነው ያለው። የልጆች መጫወቻ አለ፣ መጻፍ ማንበቢያ አለ፣ የስፖርት ማዘውተሪያ ቦታዎች አሉ፣ አምፊቲያትሮች አሉ። እነኚህ ፕላዛዎች ሰው ተገናኝቶ እንዲነጋገርበት፣ እንዲጫወትበት፣ ችሎታውን እንዲገልጽበት፣ ሀሳቡን እንዲገልጽበት፣ የበለጠ እንዲሰራበት ለማመቻቸት የተከፈቱ ናቸው። ሁሉም የእናንተ ናቸው። አሰራር ስርዓት አላቸው። ከቢሮ ጋር ተነጋገሩ፣ መስራት ይቻላል። ለመስራት የሚያስፈልጋችሁ ከመንግስት የሚያስፈልጋችሁን ድጋፍ መንግስት ማቅረብ በሚችለው ልክ ያቀርባል።